ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንዲሁም ወደዚህ ሲ ቻናል ለመጀመሪያ ጊዜ የመጣችሁ አዲስ ተማሪዎች እንኳን በደህና መጣችሁ። በብዙ ተማሪዎች ምርጫ መሰረት ዛሬ ስለ ራሳችን በእንግሊዘኛ ለማውራት የምንጠቀማቸውን ንግግሮች በሙሉ ቀለል አድርገን ከነ ትርጉማቸው በሰላሳ ቀናት ብቻ የምንማራቸው ይሆናል። ከቀን አንድ ጀምሮ በትክክል እየተከታተላችሁ የሚሰጡ ፈተናዎች ይኖራሉ። እነሱን እየተሳተፋችሁ እስከ ቀን ሰላሳ አብራችሁኝ የምትቆዩ ተማሪዎች በእርግጠኝነት በትምህርታችን መጨረሻ ላይ ሙሉ ለሙሉ ያለምንም ስህተት ስለ ራሳችሁ በእንግሊዝኛ መናገር ትጀምራላችሁ። ስለዚህ አዲስ ተማሪዎች ሁላችሁም ሰብስክራይብ በማድረግ ትምህርቱን ሰኞ፣ ሮብ እና አርብ ሳመልጣችሁ ተከታተሉ። እንዲሁም ደግሞ የሚለቀቁ ቪዲዮዎችን ላይክ በማድረግ ቻናሉን እና እኔን አበረታቱ። ቻናሉ ባደገ ቁጥር ደግሞ ልክ እናንተ ጋር እንደደረሰው የቪዲዮ ብዙ መማር ለሚፈልጉ ተማሪዎች ጋር ይደርሳል ብዙዎችን ያግዛል ይጠቅማል ማለት ነው አሁን ሁላችሁም ላይክ ካደረጋችሁ ወደ ትምህርታችን መሄድ እንችላለን ማስታወሻ ብትይዙ ብዬ እመክራችኋለሁ ምክንያቱም አንድ ጊዜ አይታችሁት ልትረሱት ትችላላችሁ ስለዚህ በማስታወሻ ይዛችሁት እየደጋገማችሁ ብትለማመዱት አሪፍ ነው በዛሬው ትምህርታችን ላይ አብዛኞቻችሁ የምታውቁትን ቀለል ያሉ ንግግሮች ነው የምናየው ነገር ግን ሁሌም ከቤዚክስ ወይም ከስር መሰረቱ መጀመር ስለሚኖርብን እናያቸዋለን ማለት ነው። ስለዚህ ቀላል ቢሆኑም ዋና ከሚባሉ ንግግሮች ዛሬ እንጀምራለን። በእንግሊዘኛ ቋንቋ ላይ ስለ ራሳችን ለማውራት ከምንጠቀማቸው ንግግሮች አንዱና ዋና የሆነው ንግግር አይ አም የሚለው ነው። እዚህ ጋር እንደምታዩት ማለት ነው፣ ንግግሩ ሲጀምር አይ አም ብሎ ይጀምራል ማለት ነው። በመቀጠል ነጥብ ነጥብ ያለው ቦታ ላይ ስለ ራሳችን መናገር የምንፈልገውን እናስቀምጥበታለን፣ እንቀጥለዋለን ማለት ነው። ስለዚህ ስንጀምር አይ አም ብለን እንጀምራለን። ትርጉሙን ስናይ አይ የሚለው በቀጥታ ትርጉሙ እኔ ማለት ነው። አይ ማለት እኔ ማለት ነው። አም የሚለው ደግሞ በአማርኛው ንግግራችን ላይ መጨረሻ ላይ ነኝ የምትለዋን ይወክላል ማለት ነው። ነገር ግን አም ስንል ሁልጊዜም በአረፍተ ነገር ላይ ነኝ የሚል ትርጉም ይዞ እናገኘዋለን ማለት አይደለም። አንዳንድ ጊዜ ነው የሚል ትርጉም ሊይዝ ይችላል ማለት ነው። አሁን ደግሞ ንግግራችንን አፍራሽ ማድረግ ከፈለግን እንዴት አድርገን እንደምንጀምር እኔያ የእንግሊዝኛ ንግግሮችን አፍራሽ ለማድረግ ኖት የምትለው እናስገባለን። እዚህ ጋር እንደምትመለከቱት አይ አም ኖት፣ አይ የሚለው ትርጉሙ አይቀየርም። እኔ ማለት ነው። ቅድም አም የሚለውን ነኝ ብለናል። ስለዚህ አም ናት ሲሆን አይደለሁም የሚል ትርጉም ይሰጠናል ማለት ነው። ስለዚህ ንግግራችንን አይ አም ናት ብለን በመጀመር አፍራሽ የሆነ ንግግር መናገር እንችላለን ማለት ነው። በዛሬው ትምህርታችን እነዚህን ሁለት መነሻ ንግግሮች በመጠቀም አራት ነገሮችን ስለ ራሳችን እንናገራለን ማለት ነው። የመጀመሪያው ስማችንን እንናገራለን፣ እድሜያችንን እንናገራለን፣ ስራችንን ወይም ሙያችንን እንናገራለን፣ በመጨረሻም ዜግነታችንን እንናገራለን ማለት ነው። የንግግራችን መነሻም የሆነው አይ አም ይሆናል ማለት ነው። ስማችንን በመናገር እንጀምራለን። በጣም ቀላል ነው። አይ አም ብለን እንጀምራለን። በመቀጠል መስመር የተደረገበት ቦታ ላይ ስማችንን ማስገባት ነው ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት አይ አም አበበ ይላል። በአማርኛ ትርጉሙን ስናይ ደግሞ እኔ አበበ ነኝ፣ በሌላ አማርኛ እኔ አበበ እባላለሁ ማለት ነው። ነገር ግን በአማርኛ ስናወራ እኔ የሚለውን አንጠቀምም፣ ቀጥታ አበበ ነኝ ወይም አበበ እባላለሁ እንላለን። ስለዚህ በእንግሊዝኛውም ላይ አ የሚለውን አንጠቀምም። ስለዚህ ስናወራ አም ብለን እንጀምራለን ማለት ነው። አም አበበ። ጽሁፉን ላይ ግን አ የምትለው መግባት ይኖርባታል ማለት ነው። ሲጻፍ አም ተብሎ አይጀመርም። አ የምትለው ታስፈልጋለች። በንግግር ላይ ግን አም ብለን ብንጀምር ቆንጆ እንግሊዝኛ ይሆናል ማለት ነው። ስለዚህ ከዚህ በኋላ የሚኖሩት ንግግሮች በሙሉ ሲጻፉ አይ የሚለው ገብቶበት ሊሆን ይችላል። ነገር ግን እኛ ስናነበብ ወይም ስንናገር አም ብለን እንጀምራለን ማለት ነው። በአፍራሹ ደግሞ ያው ቅድም እንዳልኳችሁ ኖት የምትለዋን ብቻ ነው የምንጨምረው። ስለዚህ አይ አም ኖት አበበ ትርጉሙ አበበ አይደለሁም። አም ናት አበበ ትላላችሁ ማለት ነው። በሌላ ስምም ማየት እንችላለን። አም ኢክራም፣ ኢክራም ነኝ ወይም ኢክራም እባላለሁ። አፍራሽ ሲሆን ደግሞ አም ናት ኢክራም፣ ኢክራም አይደለሁም። በጣም ቀላል ነው ማለት ነው። ስለዚህ በተሰመረበት ቦታ ላይ ስማችሁን ማስገባት ብቻ ነው ማለት ነው። በመቀጠል እድሜያችንን እንናገራለን። አሁንም ንግግሩ አይ አም ብሎ ነው የሚጀምረው ማለት ነው። ቅድም ስማችንን ባስገባንበት ቦታ የእድሜያችንን ቁጥር ማስገባት ብቻ ነው ማለት ነው። እዚ ጋር ስንመለከት አይ አም ናይንቲን ይላል። አም ናይንቲን ትርጉሙ አስራ ዘጠኝ ነኝ። እዚ ጋ ስንት ዓመታችሁ ነው ብሎ ለጠየቀን ሰው አስራ ዘጠኝ ነኝ ብንለው ትክክለኛ መልስ ነው ማለት ነው። ግዴታ እድሜ 19 ነው ብለን መናገር አይጠበቅብንም ማለት ነው። ስለዚህ አም ናይንቲን ብንል በቂ ነው ማለት ነው። ግዴታ 19 ዓመቴ ነው ወይም እድሜ 19 ነው የሚሉ ረዘም ያሉ የእንግሊዝኛ ንግግሮችን መጠቀም አይጠበቅብንም። አም ናይንቲን ብንል እድሜያችንን እየተናገረ እንደሆነ ያስታውቃል ማለት ነው። ስለዚህ አም ናይንቲን ብለን መናገር እንችላለን። 19 ዓመቴ ነው ወይም የእኔ እድሜ 19 ነው ለማለት ረዘም ያሉ የእንግሊዝኛ ንግግሮችን ነው የምንጠቀመው። እነሱን ደግሞ ለወደፊቱ የምናይ ነው የሚሆነው። ከቀላሉን ጀምር ብዬ ነው ማለት ነው። ተጨማሪ ንግግሮች እናያለን። አይ አም ትዌኒ ሲክስ ይላል። አም ትዌኒ ሲክስ ሀያ ስድስት ነኝ ማለት ነው። ስለዚህ አሁንም የተሰመረበት ላይ የትኛውንም ቁጥር መተካት እንችላለን ማለት ነው። አፍራሽ አድርገነው ነው ደግሞ እንመልከት። አይ አም ኖት እንጨምራለን 26 አም ኖት 26 ሀያ ስድስት አይደለሁም ይሆናል ማለት ነው። ስለዚህ በጣም ቀላል ነው። ረዘም ያለውን ንግግር ደግሞ እናያው። አማርኛውን ቀድማችሁ ተመልከቱ። 30 አመቴ ነው ይላል። ይህንን በእንግሊዝኛ ለመናገር እንደተለመደው አይ አም ብለን እንጀምራለን። በመቀጠል መስመሩ ላይ የእድሜያችንን ቁጥር እናስገባለን። መጨረሻ ላይ ይርስ ኦልድ የምትለዋን እንጨምራለን። ይር ማለት በአማርኛ አመት ማለት ነው። ይርስ ሲሆን ኤስ ሲጨምርበት አመታት ይሆናል ወይም ብዙ ይሆናል። ኦልድ የሚለው ደግሞ ትርጉሙ ያረጀ ወይም የቆየ ማለት ነው። ስለዚህ አም ሰርቲ ይርስ ኦልድ የሚለውን ቀጥታ ብን ተረጉመው ሰላሳ አመታትን ቆየው እንደማለት ነው። ወይም ሰላሳ አመታት ኖርኩኝ፣ ሰላሳ አመታት ሞላኝ እንደማለት ነው። ስለዚህ በአማርኛው ደግሞ ስንገልጸው ሰላሳ አመቴ ነው ይሆናል ማለት ነው። ነው የሚለው እዚህ ጋር አም የሚለውን ይገልጻል ማለት ነው። ስለዚህ አም እዚህ ጋር ነው የሚል ትርጉም ይዟል ማለት ነው። እድሜያችንን ለመናገር ሌላኛው መንገድ ይህ ነው ማለት ነው። ይህንን ረዘም ያለ ንግግር መጠቀም እንችላለን ማለት ነው። መጨረሻ ላይ ይርስ ኦልድ የምትለውን መጨመር እንችላለን። ሌላ ሶስተኛ መንገድም አለ። በሌላ ቪዲዮ ነው እሱ የምናየው ማለት ነው። ይህንኑ ንግግር በሌላ ምሳሌ ስናየው አይ አም 24 ይርስ ኦልድ። አም 24 ይርስ ኦልድ ስንተረጉመው 24 ዓመቴ ነው። አሁንም መስመሩ ላይ እድሜያችሁን ብቻ ማስገባት ነው ማለት ነው። አፍራሽን ማድረግ እንችላለን። አይ አም ኖት 24 ይርስ ኦልድ አም ኖት 24 ይርስ ኦልድ 24 ዓመቴ አይደለም ይሆናል ማለት ነው። እነዚህን ሁለት ንግግሮች እድሜያችንን ለመናገር እንጠቀማለን። ስለዚህ እናንተም በመስመሩ ላይ የራሳችሁን እድሜ በማስገባት እድሜያችሁን በቀላሉ መናገር ትችላላችሁ ማለት ነው። ምናልባት ቁጥሮች በእንግሊዝኛ ምን እንደሚባሉ የማታውቁ ካላችሁ እድሜያችሁን ወደ እንግሊዝኛ መተርጎም የሚያቅታችሁ ካላችሁ ደግሞ ከዚህ በፊት ቁጥሮች በእንግሊዝኛ የሰራሁት ቪዲዮ አለ። እሱ መመልከት ትችላላችሁ ማለት ነው። በዚህ ቪዲዮ መጨረሻ ላይ እስከ መጨረሻ ከቆያችሁ ስክሪኑ ላይ ፊት ለፊት ቪዲዮን አስቀምጥላቸዋለሁ ማለት ነው። ከአንድ ቁጥር ጀምሮ እስከ መቶ ድረስ ይመስለኛል ቁጥሮችን ትርጉም በእንግሊዝኛ ምን እንደሚባሉ ሰርችበታለሁ አስተምር ያለው ማለት ነው። በመቀጠል ደግሞ ስራችንን ወይም ሞያችንን እንዴት እንደምንናገር እናያ። አሁንም አይ አም ብለን እንጀምራለን። በመቀጠል ሞያችንን ወይም ስራችንን ከመግለጻችን በፊት ኤ ወይም አን የሚሉ ቃላቶችን ማስገባት ይኖርብናል። ከሁለት አንዱ እንመርጣለን ማለት ነው። የምንመርጠው ደግሞ ሙያችንን ወይም ስራችንን የሚገልጸው የእንግሊዝኛ ቃል ይኖራል። ለእሱ ቃል ተስማሚ የሆነውን ነው ማለት ነው። እዚህ ጋር ዶክተር ይላል። ስራችን ወይም ሙያችን ዶክተር ከሆነ ኤ የምትለዋ ቃል ተስማሚ ትሆናለች ማለት ነው። ስለዚህ አይ አም ኤ ዶክተር እንላለን። ስናነበው አሜ ዶክተር ማለት ነው። ስንናገር አሜ ዶክተር እንላለን። የአማርኛ ትርጉሙ እንደምታዩት ሐኪም ነኝ ይሆናል ማለት ነው። ንግግራችንን አፍራሽ ስናደርገው ደግሞ እንደተለመደ ኖት የሚለው እናስገባለን። ስለዚህ አይ አም ኖት ኤ ዶክተር፣ አም ኖት ኤ ዶክተር ይሆናል ሐኪም አይደለሁም። ተጨማሪ ንግግሮችን ብናይ አይ አም ኤ ሀውስ ሜድ። አሁንም እዚጋ መስመር የተደረገው ቦታ ላይ የእናንተን ሞያ ማስገባት ነው ማለት ነው መተካት ነው እዚጋ አሁንም ከሞያችን ፊት ለፊት ኤ የምትለዋን ተጠቅመናል። ምክንያቱም ለቃሉ ተስማሚ ስለሆነ ማለት ነው። አም ሀውስ ሜድ ይላል ትርጉሙ የቤት ሰራተኛ ነኝ ይሆናል ማለት ነው። አፍራሽ ስናረገው ኖት ሚለውን እንጨምራለን። አምናት የሃውስ ሜድ ብለን እናገራለን። የቤት ሰራተኛ አይደለሁም ይሆናል። ስራ ከሌለንና ተማሪ ከሆነን ደግሞ አይ አም ኤ ስቱደንት እንላለን። ስቱደንት የምትለውን እናስገባለን ማለት ነው። አም ኤ ስቱደንት ስንል ደግሞ ተማሪ ነኝ ይሆናል። ስቱደንት ተማሪ ስለሆነ ማለት ነው። አፍራሽ ማድረግ ከፈለግን አምናት ስቱደንት ተማሪ አይደለሁም። በጣም ቀላል ነው ማለት ነው። በመቀጠል የምናየው ንግግር ደግሞ ስራ የለኝም ለማለት የምንጠቀመው ነው። ምን ይላል? አይ አም አን ኢምፕሎይድ ይላል። አም አን ኢምፕሎይድ መጀመሪያ ኢምፕሎይድ የሚለውን ስናይ ኢምፕሎይድ ማለት የተቀጠረ ማለት ነው። ከፊት ለፊቱ የተሰመረበት አን የሚለው አፍራሽ ያደርገዋል። ስለዚህ አን ኢምፕሎይድ ሲሆን ያልተቀጠረ ይሆናል። ስለዚህ አም አን ኢምፕሎይድ ስንል እኔ አልተቀጠርኩም ወይም እኔ ያልተቀጠርኩኝ ነኝ ይሆናል። ስለዚህ በሌላ አማርኛ ስራ የለኝም ይሆናል ማለት ነው። በዚህ መልኩ እንግዲህ ስራ ወይም ሙያ ካለን ስራችንን የምንናገርበት፣ ተማሪ ከሆነን ተማሪ መሆናችንን የምንገልጽበት፣ ስራ ከሌለን ደግሞ ስራ እንደሌለን የምንገልጽበት መንገዶች እነዚህ ናቸው ማለት ነው። ሞያችሁን ምናልባት በእንግሊዝኛ ምን እንደሚባል ማታውቁ ከሆነ ለእሱም የሰራሁት ቪዲዮ አለ። ስራዎች ወይም ሞያዎች በእንግሊዝኛ ምን እንደሚባሉ ሰፋ አድርጌ የሰራሁት ቪዲዮ አለ። እሱንም ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ። ሌላው ደግሞ ከሙያችን ወይም ከስራችን ፊት ለፊት የምንጠቀማት ቃል ኤ ወይም አን ሊሆን ይችላል። ከሁለት አንዱ የትኛውን እንጠቀም ምትሉኝ ከሆነ እሱ እራሱን የቻለ የትምህርት ክፍል ስለሆነ እዚህ ጋር አብረን መማር አንችልም፣ ጊዜ የሚወስድብናል። ስለዚህ ኮሜንት ላይ መጠየቅ ትችላላችሁ። ሙያዬ ይሄ ነው የትኛው ለዚህ ቃል ተስማሚ ነው የሚለውን መጠየቅ ትችላላችሁ። ወይም ደግሞ በሌላ ቪዲዮ ደግሞ የእሱን ትምህርት እናየዋለን ማለት ነው። በመጨረሻም ዛሬ የምናየው ትምህርት ዜግነታችንን የምንናገርበት መንገድ ነው። አይ አም ብለን እንጀምራለን። በመቀጠል አን የሚለውን ተጠቅመናል። ሲጋ ለቃሉ ተስማሚ የሆነውን ማለት ነው። ኢትዮጵያን ይላል ስለዚህ አም አን ኢትዮጵያን ብለን መናገር እንችላለን ማለት ነው። ትርጉሙ ኢትዮጵያዊ ነኝ። አሁንም ዜግነታችንን ስንናገር ዜግነታችንን ከሚገልጸው ቃል ፊት ለፊት ኤ ወይም አን እንጠቀማለን ማለት ነው። እዚህ ጋ ኢትዮጵያን ለሚለው የሚስማማው አን ስለሆነ እሱን ተጠቅመናል። አፍራሽ አድርገን ብንመለከት ኖት የሚለውን እንጨምራለን። አም ኖት አን ኢትዮጵያን፣ ኢትዮጵያዊ አይደለሁም ይሆናል። ሌላ አንድ ተጨማሪ ዜግነት ብናይ አም አን አሜሪካን አሜሪካዊ ነኝ ይሆናል። አፍራሽ ብናደረገው ኖት ሚለውን እንጨምራለን። አምናት አንአሜሪካን አሜሪካዊ አይደለሁም ይሆናል። ስለዚህ መስመሩ ላይ ዜግነቱን ማስገባት ነው ማለት ነው። እዚህ ጋር ዜግነት ሲገለጽ እንዳያችሁት ከሆነ አሜሪካ የሚለው ላይ አሜሪከን የሆንና መጨረሻ ላይ ነኝ ይኖረዋል ኢትዮጵያ የሚለው ላይም ኢትዮጵያን የሆነና ን ይኖረዋል። ብዙ አብዛኞቹ ሀገራት መጨረሻቸው ላይ ን እየጨመርን ነው ዜግነት የምንገልጸው። ለምሳሌ ኢንዲያ ቢሆን ህንድ ማለት ነው፣ ኢንዲያን እንላለን። ግብጽ ከሆነ ኢጅፕት ነው የምንለው፣ ስለዚህ ኢጂፕሽያን እንላለን። ጣሊያን ከሆነ ኢትሊ ነው፣ ስለዚህ ኢታሊያን እንላለን። አብዛኞቹ ሀገራቶች ን ቢጨመርባቸውም ሁሉም ነው ማለት አይደለም። ለምሳሌ ቻይና ብንመለከት የቻይና ዜጋ ነኝ ለማለት ቻይኒዝ ነው የምንለው። ጃፓን ብንመለከት ጃፓኒዝ እንላለን። በየሀገራቶቹ ሊለያይ ይችላል። አብዛኞቹ ግን ምን ይወስዳሉ ማለት ነው። ይህንን ለጀማሪዎች ይሄን ያህል አስፈላጊ አይደለም፣ ነገር ግን ለወደፊቱ መማር እንችላለን ማለት ነው። የዛሬው ትምህርታችንን ጨርሰናል። ፈተና ይኖረናል ማለት ነው። ስለዚህ የቀን አንድ ፈተናም የሆነው አንደኛ ስማችሁን መናገር ሁለተኛ እድሜያችሁን መናገር፣ ሶስተኛ ስራችሁን መናገር፣ አራተኛ ዜግነታችሁን መናገር ይሆናል ማለት ነው። እዚህ ጋ ኮሜንት ላይ መጻፍ አላልኩም፣ መናገር ነው ያልኩት። ስለዚህ ምንድን ነው የምታደርጉት? የቀላል እንግሊዘኛ ቴሌግራም ቻናል ትገባላችሁ። እዛ ውስጥ ደግሞ የቪዲዮ ተለቆ ታገኛላችሁ ማለት ነው። ስለዚህ ያንን ቪዲዮ ውስጥ በመግባት ድምጻችሁን በመቅዳት ከአንድ እስከ አራት ያሉትን ጥያቄዎች ትመልሳላችሁ ወይም ትናገራላችሁ ማለት ነው። ስለዚህ የራሳችሁን ስም፣ የራሳችሁን እድሜ፣ ትክክለኛ ስራችሁን፣ ዜግነታችሁን ታወራላችሁ ማለት ነው። በተርታ ወይም በመደድ አድጋችሁ ማለት ነው። የቴሌግራም አካውንቱ እዚህ ጋር የምትመለከቱት ነው፣ ወይም ደግሞ ሊንኩን ተጭናችሁ የምትገቡበትን ማለት ነው። የመጀመሪያ ኮሜንት ላይ ያስቀምጥላችኋለሁ። ሁላችሁም እንግዲህ ይህን ፈተና መሳተፍ ይኖርባችኋል፣ ከዚህ ቪዲዮ ወይም ከዚህ ትምህርት ተጠቃሚ ለመሆን አራቱንም በትክክል መናገር መቻል ይኖርባቸዋል ማለት ነው። ስለዚህ ስማችሁ ቀላል ነው። እድሜያችሁ ቁጥሩን ካላወቃችሁት ስለ ቁጥሮች የሰራሁት ቪዲዮ ውስጥ በመግባት ትማራላችሁ። በመቀጠል እድሜያችሁን ትናገራላችሁ። ስራችሁንም እንደዚሁ የማታውቁት ከሆነ ቪዲዮውን በመመልከት ስራችሁን መናገር ይኖርባችኋል ማለት ነው። ዜግነታችሁ እንግዲህ የሁላችሁም ተመሳሳይ ነው የሚሆነው ስለዚህ ቀላል ነው። ቪዲዮን ከማጠናቀቃችን በፊት እዚሁ ዩቲዩብ ኮሜንት ስር ወይም አስተያየት መስጫው ስር ስለዚህ ቪዲዮ ወይም ስለዚህ ትምህርት ያላችሁን አስተያየት እንድታስቀምጡ ፈልጋለሁ። ምክንያቱም ገና ሰላሳ ቀናት ነው የምንማረው። እዚህ ላይ የሚስተካከል ነገር ካለ አስተያየት እያደረጋችሁ እያስተካከልን መሄድ ይኖርብናል ማለት ነው። እንደዛ ሲሆን ጥሩ የትምህርት ቆይታ ይኖረናል። ትምህርቱ ቆንጆ ከነበር እና ከጠቀማችሁ ደግሞ እንዲሁ ጥሩ ጥሩ አስተያየቶችን ብትሰጡኝ እኔን ያበረታተኛል። ቅድም እንደተባባል ነው ደግሞ ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ። አዲስ ተማሪዎች ከሆናችሁም ሰብስክራይብ አድርጉ። በሚቀጥለው ትምህርት እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው